ብድር በምድር ይላል የሀገራችን ሰው ሲተርት፣ ማለት ነው እንግዲህ። ቅመሟ ልጁን አመጣችላችሁ ማለት ነው። ባይዘው የስሙ ደስ የሚል ስም ነው። ቅዱስ ይባላል። የብሩኬን ጓደኛ ነው። እንትን ኢንስታግራም ላይ ሁለታቸውም እንትን ፎቶ ሲሉ ሁለቱም ላይክ ይደራረጋሉ ማለት ነው። ለበቀል ያመጣችሁ ፍቅር በሁለት ቀን የለም። እሺ ብዙም ደስ አይበላችሁ። የምር ደስ ይበላችሁ። እናንተ ፎቶ አቀነባብራችሁ እኔ እንጃ። እኔ ምለው ማለት ነው እንዴ የማንን ህይወትን ማንን እንድንምራላችሁ? ሳ እንዴ ከሌ ካላ ካልተጣመር ከሌ ካላገባ ከከሌ ጋር ካለው አረተው እውነት፣ አንዳንድ እኮ አሁን አረቢ ተቀምጠሽ አከሌ እያጣመርሽ እያፋታሽ፣ ያንቺ ልቤ እኮ እየሄደ ነው ማማዬ ያንቺ እድሜ እየሄደ ነው። ግን አንቺ የከሌ ታጣምር ያለሽ ኦንላይን ላይ ታፋች ያለሽ እውነት በጣም ነው የሚገርመው። የዘራሽን እንዳታጪ፣ የእውነት ነገ በልጆቼ እያልሽ ብታስቢ ጥሩ ነው። የእነሱ ደግሞ መጥፎን ነገር የምታወሩ እኔ እንጃ ትክክለኛ ናችሁ ብዬ አላስብም። ምክንያቱም አስተዳደጋችሁ ነው የሚያሳየው። ልጅ እኮ ከልጅነቱ ጀምሮ ቤተሰቡ እንዴት ቆንጥጦ ካሳደገው ያንን አስተዳደግ እስከ ትዳሩ ድረስ ይሄዳል ማለት ነው። ልጆቹም በቃ እሱ ባደገበት ስቴፕ ያሳድጋል ማለት ነው። ሶ እናንተ ተቆንጥጣችሁ ስላላደጋችሁ በቃ እንደፈለጋችሁ ማውራት እንደፈለጋችሁ መስራት፣ ሰውን መወንጀል አሁን እነኚህ ልጆች ተለያዩ። ምንድን ነው የምትጠቀሙት? ትጠቀማላችሁ አትጠቀሙም እኮ ሀይሚ እኮ በጣም ነው የምትንቃችሁ፣ በጣም ማለት ነው። እንዴ አሁን ልጁ አመጣችሁ፣ ብዙም ደስ አይበላችሁ፣ ፍቅር አይደለም ግን፣ ለበቀል ነው ያመጣችሁ። ብዙ ገና እንትኑን ቪዲዮን ጨርሰው ሳያዩ በጣም እየተንጫጩ ነበረ። እረ ልቦና ይስጣችሁ። የምር በአሁን ሰዓት እኮ በአሁን ሰዓት የእናትሽ ልጅ ማንነት አታውቂም አይደለም? ለዩቲዩበር ማለት ነው፣ ለእናትሽ ልጅ እንዲ በአሁን ሰዓት እኮ ራሳችሁ ለራሳችሁ የማታምኑበት ጊዜ ላይ ነው አይደለ? እንዴት ነው እኔ ያንቺ ማንነት ልወቅልሽ? ያንተ ያንተ ማንነት ልወቅልህ ባትሉ ጥሩ ነው። እረ እንደው አንዳንዶቻችሁማ ልቦና ይስጣችሁ፣ ልቦና ይስጣችሁ። የእውነት በጣም ነው የሚገርመው። ሶቅ መማ ያው ብሩክ የመጣበትን ምክንያቱም አልተናገረምና። ያው ከዚህ በላይ እኔ እንጃ እንዴት እንደሚያስተካክሉት አላውቅም። በነገራችን ላይ እነሱ በዚህ ሁለት ቀን ሶስት ቀን በሰሩት ቪዲዮ ባለ ትዳሮች፣ ባለ ካፕሎች ብዙ ትምህርት አግኝታችሁበታል ብዬ አስባለሁኝ። ብዙ ማለት ነው ትዳር እንዴት በቀላሉ እንደሚፈርስ የእውነቴ ነው ምላችሁ በደንብ ተምራችሁበታል። ሶ አሁን ያስተካክሉታል ብዬ አስባለሁኝ። አሁንም ብሩክ ተረጋጋ። ተረጋግተ ነገራቶችን ፊክስ ማድረግ አለብህ። የገባን እኛ ገብቶናል፣ አመጣት ገብቶናል። ግን የቅር ያለን የነበረው በልደቷ ቀን በአትስማት ደስ ይለን ነበረ ማለት አንተ የፈለግከውን አግኝተሃል ማለት። አሁን ሀይሜ የእኔ ምን ያህል ቦታ አላት የሚል ነው፣ እየፈተናት ነበረ ሰሞኑ ማለት ነው። እና አብዛኞቻችሁ አልገባችሁም፣ በጭራሽ ማለት ነው አልገባችሁም። እና ያው ብቻ በሱ አፍ እንሰማለን። ዛሬ እድሉን አላገኘም። ብድር በምድር ማለት ነው። ቅበሟ፣ አታስረዝሚው እባክሽ። ብቻ ተረጋጉ እናንተ፣ የውነት ሰከንድ በሉ የሰው ልጅ